መንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛቸው የእግዚአብሔር ቤተሰቦች እንኳን አደረሳቸው፣ እንደምን አላቸው? እንግዲህ ለታላቁ ለዐቢይ ጾም ሶስተኛ ሳምንት ምኲራብ ለተባለው እንኳን አደረሳቸው ለተሰንበት ነው። በበለጠ ደግሞ ቅዱስ ያሬድ እና ቅዱስ ቤተ ክርስቲያናችን በሰራችው በሰራቸው ስርዓት መሰረት እንግዲህ ሰዎች እንዲማሩበት ክርስቶስ ወርዶ ተወልዶ በመዋለ ስጋዌው ያስተማረበት ትምህርት አንዱ ዛሬ የሚነገርበት ስለሆነ በቤተክርስቲያናችን ምንድን ነው አስተምህሮው? ምኩራብ ዛሬ የምንማርበትስ ምንድን ምንድነው? ክርስቶስ ሲያስተማረው የሚለውን ባጭሩ እንመለከተዋለን። አይደል? እግዚአብሔር አምላክ መስጢሩን ለሁላችን ያድልልን። በእርግጥ ዛሬ የሐዲስ ኪዳኒቱ ቤተክርስቲያን ስርዓት የተሰራበት ጭምር ነው የማታልፈው ቤተ መቅደስ በማያልፈው የእግዚአብሔር ቃል ስርዓት ሆኖ ለጥንት ለዘመናት የሚኖር ህግ የተሰራበት ነው። በተለይ ልማደ አይሁድ በብሉይ ኪዳን በኦሪቱ የነበረው የቤተ መቅደስ የድንኳን የመስዋዕት የምኩራብ ህግ ዛሬ በሐዲስ ኪዳን በትክክለኛው ህግ የተመሰረተበት እለት ስለሆነ ትልቅ ክብር ያለው ነው ማለት ነው። ወይም እንደሌሎች አንዳንድ ጊዜ በታሪክ ምን እንደምንሰማቸው አይደለም። እለት እለት እንድንፈጽመው ከታዘዙ ህግጋተ እግዚአብሔር መካከል አንደኛው ዛሬ የምኲራብ ትምህርት ነው ማለት ነው። ምክንያቱም እግዚአብሔር የተግበሩ ቤተ አቦ የቤተ መስያጥ ያባቴን ቤት መሸጫ መለወጫ የንግድ ቤት አታድርጉት ብሎ ቤትየ ይሰመይ ቤተ ጸሎት ቤታች ቤቴ ግን የጸሎት ቤት ተብላ ትጠራለች የሚለው የነብዬ እግዚአብሔር ቅዱስ ዳዊትን ትንቢት የተፈጸመበት ስለሆነ ማለት ነው። ስመ ቅንአተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩ። እንግዲህ እንደምታስታውሱት ክፉዎች ክፉ ያደርጉበት የሚያስቡ አካላትም ጭምር በላይ ላይ ወደቁ ተብሎ ነገር ግን እኔ ቤትህ ቅንዓት በላኝ ብሎ የተናገረው መጽሐፍ ትንቢታዊ መጽሐፍ ዛሬ በተግባር የተፈጸመበት ለዝ ነው ማለት ነው። ለአዲስ ኪዳን እኛ ክርስቲያኖች፣ ወጣቶች፣ ወንድሞች፣ እህቶች፣ አባቶች በቤተ መቅደስ ያሉ በተለይ ለአማንያን ደግሞ የተለየ ስርዓት ነው የተሰራው ማለት ነው። ሰው ቤተ መቅደስ ሲመጣ በምን መልኩ ነው መግባት ያለበት? ፍትሐ ነገሥት ላይም እንደተቀመጠው ቤተ እግዚአብሔር ሰው ሲመጣ ለጸሎት ካልሆነ በስተቀር ወይም ደግሞ መምህረ ንስሓ ለተግሳጽ፣ ለምክር አበ ነፍስ ነፍስ አባት ምዕመናንን ለማስተማር ለመምከር ካልሆነ በስተቀር ወይም ለወንጌል ለመማር ካልሆነ በስተቀር ለዋዛ ፈዛዛ ወይም ለእንግዳ ነገር ለተራ ነገር ሰዎች እንዲሰበሰቡ አልተሰራም ስርዓት። ስለዚህ ቤተክርስቲያን ለመሸጥም ለመለወጥም ሳይሆን ለጸሎት ለምህላ የተሰራች ቤተ መቅደስ በመሆኗ እግዚአብሔር ዛሬ ወደ ምኩራብ ገብቶ ስርዓት የሰራበት እንግዲህ ቅጣት የሚገባቸው የቀጣበት እንዲሁ ደግሞ መማር ያለባቸውን ደግሞ ትምህርት ያጸናበት ዕለት ስለሆነ ምኩራብ ትልቅ ሳምንት ነው። ቅዱስ ያሬድ ደግሞ በዚህ በጣም የበለጠ ሳምንቱን እንግዲህ ምኩራብ ማለት በቤተክርስቲያናችን ተክሲያናችን ቤተ ጸሎትም ይለዋል። ሌላው እንግዲህ ቃለ እግዚአብሔር የሚሰጥበት ምዕመናን የሚሰባሰቡበት ጥግ ወይም ደግሞ ድንኳን ብለን እናነሳ እንችላለን። ስለዚህ በምኩራብ ስርዓት ተሰርቶ አይሁዳውያን አምስት ሺህ ገበያ ህዝብ አምስት ገበያ ህዝብም ቢሆን ተሰብስበው የእግዚአብሔርን ቃል በለተሰልበት የተሰበሰቡ የሚሰሙበት ትምህርትም ስለሆነ ዛሬ ምኩራብን እንደ አዲስ ትምህርት የምናነሳው አይደለም። ሁሌ የሚያስተምርበት ነው። በተለይ ሶስት ዓመት ከስድስት ወር በምኩራብ ክርስቶስ በአደባባይ ላይ ወጥቶ እንግዲህ ሰገነት ያላት ምእመናን ደግሞ ተሰባስበው ዙሪያውን ደምግባቱን እያዩ ቃሉን እየሰሙ ግልጽ በሆነ ቦታ ተሰባስበው ልክ ዛሬ ወጣቶች ሰንበት ትምህርት ቤት ወጣቶችና የአካባቢ ወጣቶች ንግስ በሆነ ቀን ጉባኤ ባለ ቀን ምዕመናን ሲማሩ ቃለ ወንጌል ሲሰሙ ስርዓት እንደሚያስይዙት ሁሉ የቤተክርስቲያን ስርዓት ዛሬ እንደሚፈጸመው ሁሉ ምኩራብን በጣም ስርዓት ያላት ጥብቅ የአይሁድ ህግጋት የተሰራባት ነችና እግዚአብሔር አስተምሮ ብዙ ተአምራትን የሰራባት ቃሉንም ደግሞ ብዙዎች በቃሉ የተመለሱበት የአዲስ ኪዳንም ስርዓት ከብሉይ ኪዳን የተነሳ ስርዓት ሆኖ ነገር ግን ደግሞ ፍጹም ድህነት የሚገኝባት የአዲስ ኪዳን ትምህርት የተሰጠበት ጉባኤ ነው፣ እንደቀላል አይታይም። መስዋዕት እግዚአብሔር የሚደርስበት ነው። ቤተ ጸሎት ነው፣ ምህላ የሚደርስበት ነው። ስለዚህ ምኩራብ እንዲህ ባለ ክብር የነበረ ነው ማለት ነው ቃል እግዚአብሔር ምሁረ ኦሪት ተሰባስበው መተርጉማን ቃል እግዚአብሔር የሚሰሙበት ቦታ ነው ማለት ነው። ጉባኤ ቤት ማለት እንችላለን። በብሉይ ኪዳን መስዋዕት የሚቀርብበትም ስለሆነ በሕገ ልቡና እና አብርሃም ድንኳን ሰርተው እግዚአብሔርን ያመልካሉ። ከዛ በኋላ ደግሞ እንደምታስታውሱት በብሔር ኦሪት ደግሞ የሙሴ ማን ነው የቅዱስ ሰሎሞን ቤተ መቅደስ ከመሰራቱ በፊት ቀደም ብሎ ደግሞ በኦሪት ተሰባስበው እግዚአብሔርን የሚያመልኩበት የሚያመሰግኑበት ዕለት እንደሆነ ግልጽ ነው። ስለዚህ አዲስ ኪዳኑ ቤተክርስቲያን ደግሞ ቅዱስ ያሬድም እንደተናገረው ቦአ ኢየሱስ ምኩራብ አይሁድ ወደ አይሁድ ምኩራብ ክርስቶስ እግዚአብሔር ኢየሱስ ገባ ይላል እና ከገባም በኋላ ይሄ በመሰረቱ የመጽሐፍ ልማዱ ስለሆነ እንጂ ወደ ምኩራብ ገባ ሲል እንግዳ ነገር አይደለም። ገብቶ የማያውቅበት ሆኖ ሳይሆን ዕለቱ አስታውሶ ሰንበት ለመሆኑ ለማሳወቅ የሰራውም ተአምር ክርስቶስ ሲመጣ ዝም ብሎ በቸልታ ተመልክቶት ሳይሆን፣ ሊቀጣቸው፣ ሊገርፋቸው፣ ሊያስተምራቸው፣ ሊገስጻቸው መምጣቱን ያሳያል። አውቆ መጣ ነው። አውቆ ቤተ መስያጥ እንዳደረጉት መሸጫ፣ መለወጫ፣ መነገጃ እንዳደረጉት አይቶ ተመልክቶ መጣ ነው። በኪደት እግሩ ማይመረህ ክርስቶስ አውቆ መርምሮ መጣ ለማለት ያህል ነው እና እኛ እግዚአብሔርን የተሰወረ መስሎን በቤተ መቅደስ ጥፋት የምናጠፋ እግዚአብሔር ያውቃል። ለዚህ ነው መጣ ወጣ ወረደ መባሉ እንጂ ምኩራብ ገብቶ የማያውቅ እንግዳ ነገር ሆኖ አይደለም። ወመሐረ ቃለ ሃይማኖት ይላል። ከዚያ በኋላ ግን የሃይማኖትን ነገር የስርዓትን ነገር እንዴት መመራት እንዳለበት ቤተ መቅደስ እንዴት የጸሎት ስርዓት የሚፈጸምባት የከበረች የእግዚአብሔር ቤት ለመሆኗ ወመሐረ ቃለ ሃይማኖት የሃይማኖትም ትምህርት አስተማራቸው ይላል። አስተምሮ የማያውቅ ሆኖ አይደለም ግን ይችኛዋ የምትገስጽ ይችኛዋ የምትገርፍ ወይም ደግሞ የምትቀጣ ትምህርት እናውቃለን ሲሉ አለማወቃቸውን የሚነግር በመሆኑ የሃይማኖትን የሐዲስ ኪዳንን ስርዓት ነገራቸው ሲል ወመሐረ ቃለ ሃይማኖት ይላልና፣ ወይቤሎሙ መጽዋት አበድር እመሥዋዕት አላቸው። ያውም ደግሞ ምንድነው? በቤተክርስቲያናችን በስርዓት በወንጌል ከሚለምን ይልቅ የሚሰጥ ብዙ ነው እንዳለ ከመስዋዕት ይልቅ ምን እንወዳለሁ አላቸው። ምጽዋትን፣ ልመናን፣ ጸሎትን፣ ምህላን እወዳለሁ አላቸው ማለት ነው እና እግዚአብሔር አምላክ እዚያ በቤተ መቅደስ ተሰብስበው ያሉ አንዳንዶቹ መስዋዕትን መስዋዕትን የሚሰዉ ለእግዚአብሔር ስብሐት እግዚአብሔር የሚያደርሱ ሆነው ሳለ ግን ደግሞ የቤቱን ክብር የተዉ ስለሆኑ በእውነት ለመናገር እግዚአብሔር አምላክ የሚያቀርቡት መስዋዕት ውኩፍ ውቁፍ የሚሆነው ወይም ተቀባይነት የሚያገኘው ስርዓትን በመጠበቅ እንጂ እንዲሁ መስዋዕት በማቅረብ ብቻ ላለ መሆኑ፣ ወይ ቤሎሙ ምጽዋት አበድር መስዋዕት አላቸው ይላል። ከመስዋዕታችሁ ይልቅ የልብ መስዋዕትን የንጽህናን የእግዚአብሔር ዕድሜ መቅደስ በማክበር እንጂ በማርከስ አይደለም። የሚቀርበው መስዋዕት ንጽህና ኖሮት ሰማይ ደርሶ ገጸ እግዚአብሔር ደርሶ በረከት ይዞ እንዲመጣ በዕጣኑ ጸሎታቸው እንዲያርግ በንጽህና የሚቀርብ ያብየል መስዋዕት ያስፈልጋል ሲላቸው እንግዲህ ከመስዋዕት ይልቅ ምጽዋትን እወዳለሁ አላቸው ማለት ነው። አነው እቱ እግዚአ አለ ሰንበት አንተ ማነህ ቢሉት እኔ ነኝ እንዲላቸው ማለቱ ነውና ከየት መጣህ ቢሉት እኔ ሰንበት ጌታው ነኝ አላቸው። ልደቱን አይተው ተመልክተው አንተኮ ከዚህ ከዚህ ዘመን እኛ በሞራ ኦሪት ወይም ደግሞ ኦሪትን የተማረን የአብርሃም ልጆች ነን እንዳይሉት አስቀድሞ ከአብርሃም የነበረ ከጥንተ ፍጥረት የጥንተ ፍጥረት ጌታ እግዚአብሔር ለመሆኑ አነው እቱ እግዚአብሔር ለሰንበት ዋው አለ ምሕረት እኔ ምሕረት አባቷ የምሕረት ጌታዋ ነኝ። ያውም ደግሞ የሰንበት ጌታዋ አባቷ ይሆንኩኝ ፈጣሪው አይሆንኩኝ ገዥው አይሆንኩኝ አላቸው። ሰንበት ጥንተ ፍጥረት ነች እንደምታውቁት፣ እሁድ ወይም አዲስ ኪዳን እሁድ መጀመሪያዋ ሰንበት እለት እሁድ የመጀመሪያ ስለሆነች ጥንተ ፍጥረት ያስገኘ የፈጠረ ከዚያም በፊት የነበረ እግዚአብሔር ለመሆኑ ሲነግራቸው እንዲህ አላቸው ማለት ነው። አነ ውእቱ እግዚአብሔር ለሰንበት ወአው አለምረት ውእቱ ለሰንበት ወልደ ጓለ መሕያው አላቸው። የሰንበት ጌታዋም ደግሞ የሰው ልጅ ነው አላቸው። ይሄ ማለት ሁለቱ ልደታት ሲነግራቸው ነው። አነ ውእቱ እግዚአ ለሰንበት ብሎ ጥንተ ፍጥረት የተባለችውን ሰንበትን አክብሮ የነገራቸው ቅድም አለም ያለ እናት ከአብ ድህር አለም ደግሞ ያለ አባት ከድንግል ማርያም መወለዱን ያው እግዚአብሔር ለመሆኑ ሲነግራቸው፣ እንግዲህ የጥንቱን በለተ ሰንበታ አጽንቶ ገልጾ ዳሃራዊውን ደግሞ ወልደ እጓለ እመሕያው ብሎ የሰው ልጅ ብሎ ገልጾ፣ ራሱ እግዚአብሔር ዓለምን ለማዳን የመጣ ማነህ ቢሉት እኔ ነኝ ሲላቸው ይህንን ትምህርት አስተማራቸው ማለት ነው እና የአዲስ ኪዳን ትምህርት የጸናበት የተጀመረበት እውነት ለቤተ መቅደስ ሥርዓት ሰራበት ቀን ዛሬ ነው ማለት ነውና ይሄ የምህረት ጌታዋ ነኝ እኔ ካላቸው በኋላ ኢትግበሩ ቤተ አቡ የቤተ ምስያጥ አላቸው ማለት ነው። ከዚህ በኋላ የአባቴን ቤት መሸጫ መለወጫ የንግድ ቤት አታደርጉት አላቸው። ማነህ ቢሉት ነገራቸው ቅድመ ዓለም ሰንበትን የፈጠረ ያስገኘ ሰንበት ጌታዋ የምህረት አባቷ እኔ ነኝ አላቸው። ኋላም ደግሞ ውእቱ ወልደ እጓለ እመሕያው አላቸው። እሱም ደግሞ ማን ነው አላቸው። የእግዚአብሔር የሰው ልጅ ነው ብሎ ራሱ ክርስቶስን አምላክ መሆኑን አዛዡ ናዛዡ እሱ መሆኑን ካስረዳቸው በኋላ አባቱን አወቁ ማለት ነው። የተግበሩ ቤተ አቡየ ቤተ መስያጥ የአባቴን ርስት አባቴ ወርጄ ተወልጄ የሞትኩላት የተሰቀልኩላት ሙሽራይቱ ቤተ መቅደስን ሙሽራዋ ክርስቶስ እኔ ነኝ ሲላቸው እንግዲህ አባቴም ቤት ብሎ ርስቱን አስረዳቸው ነገራቸው ማለት ነው። እንግዲህ የአባቱ ቤት ቤተክርስቲያን ሲመጣ ለድር ለመሰባሰብ ነገር ለመፍጨት አይመጣም፣ ለጸሎት ብቻ ነው። እግዚአብሔርም የፈቀደው የጸሎት ቤት ነው። ልክ ቅዱስ ያዕቆብ በፍኖተሎዛ ተሎዛ ሳለ ምስጢርን ተመለከተ። ከምድር እስከ ሰማይ መሰላል ተተክሎ መላእክት ሲወጡባት ሲወርዱባት፣ ንጉሥ ከዙፋን ላይ ተቀምጦ ተመለከተ። ከዚያ በኋላ ድንጋይ ተንተርሶ ተኝቶ በራእይ የተመለከተውን ያዕቆብ ሲነሳ ምስጢር ስላየ ስለተመለከተ መሰላሉ የድንግል ማርያም መላእክት የቅዱሳን ምሳሌ ረድኤተ እግዚአብሔር ምሳሌ ሆኖ፣ ንጉሱ ደግሞ ዙፋኑ ክርስቶስ ሆኖ ከምድር እስከ ሰማይ ያለች መሰረታት ያው አድባር ቅዱሳን የተባለች እመቤታችን ቅድስት ድንግል ማርያም መነሻዎቿ ከቅዱሳን የተገኘች ንጽሕተ ዘር የሆነች ምዕራገ ጸሎት ስለሆነች ጸሎትን የምታሳርግ ከሰዎች ወደ ሰማይ ወደ እግዚአብሔር የምታደርስ ለመሆኗ መርህ ለመንግስት ለመንግስተ ሰማያት ለመሆኗ እሱን ምስጢር በመመልከቱ ቤቴል ብሎ ጠራት ይላል። ያችን ቦታ ቤቴል ቤቴል ማለት የእግዚአብሔር ቤት ማለት ቤተ እግዚአብሔር ማለት የጸሎት ቤት ማለት ነው። ከዚህ በኋላ ይሄ ምስጢር የታየበት ስለሆነ ቤተ እግዚአብሔር ተብላ ትጠራለች። ስለያይቆ ቤቴል ብሎ ጠራት ከዚያ መስዋዕት የሚቀርብባት እግዚአብሔር የሚመሰገንበት ቦታ አድርጎ አጠራት ይላል። የብሉይ ኪዳኑ ምስጢር የተገለጠበት እንዲህ የእግዚአብሔር ቤት ከተባለ የአዲስ ኪዳኑ የክርስቶስ ስጋው የሚቆረስበት ደሞ ስጋው የሚፈተትበት ደሙ የሚፈስበት የሚቀዳበት ምዕመናን ስጋውን በልተው ደሙን ጠጥተው ሕይወት የሚያገኙበት እግዚአብሔር ምስጢር መለኮቱን ኅብስቱን አማናዊ ስጋ ወልደ እግዚአብሔር ወይኑን አማናዊ ደመ መለኮት የሚያረግበት ምስጢር የሚገለጥበት ቤተ መቅደስ እንዴት የከበረ ለመሆኑ ግልጽ ነው። ስለዚህ ቤተ ጸሎት ተብሎ ይጠራል፣ ለእግዚአብሔር ቤት ተብሎ ይጠራል መባሉ የመስዋዕት የረዴት የምሕረት ቤት ነው ተብሎ የሚጠራው እንጂ የሽያጭ አይደለም ብሎ አይሁዳውያንን የወቀሰበት ቀን ነው ማለት ነው። እንግዲህ የተግበሩ ቤተ አቡ የቤተ መሸያጥ ካለ በኋላ ቤተ የሰ ቤተ ጸሎት ይሰማ ቤተ ጸሎት ቤቴም የምን ጸሎት የምን ቤት ይባላል? አላቸው። የጸሎት ቤት ተብሎ ይጠራል። ተመልከቱ፣ ቅድም ቤት አጎ አላቸው፣ የአባቴም ቤት አላቸው። አሁን ደግሞ ቤቴ የጸሎት ቤት ነው አያችሁ። በምንድን ነው አባቱን መለኮታዊ ስልጣን ያለው ቅድም አለም አለም ከመፈጠሩ በፊት ያለ በባህሪው ያለ የጸና አምላክ ለመሆኑ አባቱን አነሳ። ርስት መሆኑን የእግዚአብሔር ቤት ለመባሉ ኋላ ደግሞ ቤት ያለ አያችሁ። አብን ከወልድ ወልድን ከመንፈስ ቅዱስ ማሳነስ ማስበለጥ አይቻልም። ትክክል የሆኑ ናቸው። አብ አባት ስለሆነ ወልድን አይበልጠውም፣ ወልድም ልጅ ስለሆነ አባቱን አያንሰውም፣ መንፈስ ቅዱስም ሰራፂ ስለሆነ ከወልድ አይለይም። መንፈስ ቅዱስ ሕይወትም ስለሆነ ወይም ደግሞ ሶስተኛ አካል ስለሆነ ከአብም አይለይም ከወልድም አይለይም ከአብም ከወልድም አያንስም አይበልጥም ማለት ነው። ስለዚህ ሶስቱ አካላትን ለማንሳት አባቴ ብሎ አባቱን አክብሮ የላከውን አባትን በፈቃድ አብ ወበስምረተ መንፈስ ቅዱስ መጻው ውስጥ ተቁሎ ዓለም እንግዲህ ክርስቶስ ሊያድን ነው። እንግዲህ ክርስቶስ ወደዚህ የመጣበት ዓለምን ሊያድን ስለሆነ ማለት ነው ዓለምን ነጻ ሊያረግ ከአባቱ የተላከ ስለሆነ እግዚአብሔር አምላክ አባቱ እርስቱ ቤቱ ለመሆኑ ቤተ ሰብ የተጸሎት ይሰማ ያላቸው እንዲህ ከሆነ በኋላ እንግዲህ የጸሎት ቤት እንጂ የሽያጭ ቤት አይደለም ካለ በኋላ ቦአ ምኩራ ቦሙ ወገሰጾሙ ያርምሙ አላቸው። ከዚህ በኋላ እንግዲህ እግዚአብሔር በገሰጻቸው ጊዜ ተንኮል፣ ጥፋት፣ በደል፣ ኃጢያት እንደሰሩ ባወቀ ጊዜ ያለ አላማው ቤተ መቅደስን ለንግድ ለትርፍ እንዳዋሉት ባወቀ ጊዜ ገሰጻቸው ይላል። ከዚህ በኋላ እንግዲህ ዝም አሉ፣ ተደነቁ። እንዲያውም የሚናገርበትን ቃል እጅግ በጣም አደነቁ። የምስጢሩን ጥልቀት የቃሉን እግዚአብሔር ቃል ተግሳጽን ሰምተው አድምጠው እጅግ በጣም ብዙዎች አደነቁ። ገና ሕፃን ሳለ በብሉይ ኪዳን ሞራ ኦሪትን ያልተማረ ብለው ያሉም አሉ። አንዳንዶቹ ደግሞ እንዴት በዚህ ዘመኑ ምስጢር የተገለጠለት ያለዋሉ ሌሎች በህይወት ቃል ሰምተው ውስጥ ደግሞ ያመኑበታሉ። ስለዚህ ያንን አደነቁ ይለናል ማለት ነው እና ዛሬ በቤተክርስቲያናችን ቅዳሴ ሲቀደስ፣ በቅዳሴ ሰዓት፣ በእለተ ሰንበት በእውነት ሌሎች እንኳን ያረጉታል። መቼም አይዛ ባላውያን እንዲህ ካደረጉ ወይ ሰግዱ ለግልፎ ይላቸዋል። ለማይረባ ነገር እንዲህ ካረጉ እኛ ደግሞ ለመለኮታዊ ስልጣን ያውም ርስት አድርጎ ቤቱን ቤተመቅደሱን ለሚሰጠን ለእግዚአብሔር ቅዳሴን ያህል የከበረ ጸሎት ሰንበትን ያህል ቀን በሰንበት ከማስቀደስ ይልቅ ንግድ ቦታ መሄድ፣ ታቦታትን ከማክበር ይልቅ ሞንታርቦን በመኪና ጭኖ ያልተገባ ረብሻ የሚረብሱ ንግድ የሚነግዱ ብዙዎች ናቸው። አንዳንዶች ጧፍጣን መስዋዕት ከሆነ ከበሮና ጸናጽል ወይም አልባሳት ማያተ ቅድሳት ከሆኑ ቢሸጥ ቢለውጥ ቤተመቅደስ ምንም ችግር የለውም የሚሉ አሉ። ይሄ በጣም ስህተት ነው። በብሉይ ኪዳን እኮ ሲሸጡ ሲለውጡ ያገኛቸው በዚህ በዮሐንስ ወንጌል ምዕራፍ ሁለት ላይ እግዚአብሔር ያገኛቸው ሲሸጡ ሲለውጡ ላም በሬ፣ ጥጃ፣ ዋኖስ ርግብ ነው። ስለዚህ እነዚህ ማለት በብሉይ ኪዳን ለመስዋዕትነት የሚውሉ እንስሳት ናቸው፣ መስዋዕት የሚቀርቡ ናቸው። ስለዚህ ርግብና ዋኖስ በቤተ መቅደስ ሲሸጥ፣ አይ እነዚህማ ለመስዋዕት ስለሚውሉ ተዋቸው አላለው። ሁሉም ግብረ እንደ ጊዜ ግብሩና እንደ ቦታው ይወሰናል ማለት ነው። ስለዚህ የጸሎት ቤት ለጸሎት ነው። እንዲሁ ደግሞ የገበያ ከሆነ ደግሞ የሽያጭ ቦታ የንግድ ቦታ ለንግድ የሚተው ነው እና ክርስቲያኖች ምእምናን ኦርቶዶክሳውያን በዕለተ ሰንበት በቅዳሴ ሰዓት ከጠዋት ከነግህ እስከ አራት ሰዓት ዕለተ ሰንበት የከበረ ቅዳሴ ጸሎት የሚፈፀምበት ስለሆነ ለንግድም የሚፋጠን ነው እንደውም ፍትሐ ነገሥት እንዲህ ይላል፣ አበዳሪም ቢሆን ተበዳሪው ገንዘቤን መልስልኝ አይበል ወይ በለተሰንበት እንዲህ ያለ የከበረ ነው። ምክንያቱም የእግዚአብሔርን ቃል ብቻ እንዲሰማ ያሳቀው ተሳቆ ወደ ለተሰንበት ይጠይቀኝ ይሆን ቢያገኘኝ እንዴ ይለኝ አምጣ ይለኝ ይሁን ብሎ እንዳይሳቀቅ ይሄ እንኳን ስርዓት ተሰርቷል ማለት ነው። እንግዲህ ጋሻ ጃግሬም ቢሆን በቤተ መቅደስ ያለ ቀረጥ ሰብሳቢን ቢሆን በቤተ መንግስት ማለት ቀረጥ ሰብሳቢም ቢሆን ግብር ክፈል፣ ቀረጥ አምጣ፣ ወለድ ክፈል ዕዳ ምንዳ ብሎ ሊጠይቅ አይገባም ብሎ ፍትሐ ነገሥት ያስቀምጣልና። እና ለተሰንበት ለሽያጭም ማናስቀምጥበት ምን ፈጽመበት አይደለም። በዚያው ልክ ደግሞ ቤተ መቅደስ እንዲህ ካሉ ከረከሱ ተግባራት እንድንሰወር ዛሬ ለካህናት በውስጥ ላሉ በውጭ ላሉ በአፋ አለቆሙ ለክርስቲያኖች በውስጥ ላሉም ለሚያገለግሉ ካህናትና ምዕመና በእውነት ስርዓት የተሰራው የተግባሩ ቤት አቡ የቤተ መስያጥ ለንግድ ቤት አታርጉት። የትርፍ አይደለም፣ የደሞዝ ወይም ደግሞ ለሰሎ ቤት የሚሰላበት አይደለም፣ አታድርጉት ብሎ ስርዓት የሰራበት ስለሆነ በእውነት የአዲስ ኪዳኑ ስርዓት አክብሮ የሰራበት ምኲራብ ስለሆነ ምኲራብ የቤተ መቅደስ ምሳሌ ነው። ክርስቶስ ራሱ እግዚአብሔር ነው። ዛሬ ደግሞ በቤተ መቅደስ የነበሩ ያስወጣቸው በጅራፍ ገርፎ ያወጣቸው ደግሞ የኛ በቤቱ ያለን ምሳሌ ስለሆነ እኛ ስርዓተ ቤተክርስቲያንን እንድናከብር ታዘናል ማለት ነው። ጅራፉ እንግዲህ የህገ እግዚአብሔር ነው። ዛሬ በአዲስ ኪዳን ካህኑ ነው። እግዚአብሔር ክርስቶስ ጅራፍ ፈትሎ በቤተ መቅደስ ተገልጦ ንውጡ ንግቡ አይልም፣ የሚልበት ወቅት አይደለም። አዲስ ኪዳን እንዲህ አይደለም። ግን ሊቅ ሊቀ ካህናት የተባለው ክርስቶስ ለካህናት ስልጣንን ሰጥቷቸዋል። ሊቀ ካህናት የተባለ ሊቀ ካህናቱ ክርስቶስ ለካህናት ስልጣን ሰጥቷልና ጅራፉ ዛሬ ክርስቲያኖች ምእመናን ብንበድን በንስሐ ግርፋት በቀኖና ስርዓት እንቀጣለን ማለት ነውእና ያ ዛሬ በአዲስ ኪዳን ካህኑ ይሄን ይፈጽማል። አባቶች ስርዓት የሚሰሩ ውጡ ሲሉን የምንወጣ ግቡ ሲሉን የምንገባ ክርስቲያኖች እንድንሆን የእግዚአብሔር ቅዱስ ፈቃዱ ይሆንልን ማለት ነውና፣ እግዚአብሔርም ይሄን ነገራቸው። እንግዲህ ምልክት የሚፈልጉ አይሁዳውያን ግን ምልክት ጠይቀውታል። ርግብ ሻጮች ለዋጮችን ካባረራቸው ካስወጣቸው በኋላ ሀብታቸውን ንብረታቸውን ወርቃቸውን ገንዘባቸውን ከገለበጠ ካፈሰሰ በኋላ እንዲህ ብለውታል። አንተ ማነህ ቢሉት ቤተ አቡየ ብሎ ርስቱን ነግሯቸዋል። የአባቴ ቤት ነው የኔ ብሎም ራሱ ቤት ለመሆኑ ንብረትነቱ ገንዘቡ እግዚአብሔር ለመሆኑ ነግሯቸዋል። ከየት እንደመጣ ይሄን እንድናምንብህ ምልክትና ተአምራትን አድርግልን ብለውታል። ከዚህ በኋላ ምን አላቸው? ይሄን ቤተ መቅደስ አፍርሱት በሶስተኛውም ቀን አስነሳዋለሁ አላቸው ይላል ቅሉ እንደዚህ ነው ቤተ መቅደስ ብሎ እንደምታስታውሱት የማን ነው የሰለሞን ቤተ መቅደስ በብሉይ ኪዳን ታዋቂ ነውና የሰለሞን ቤተ መቅደስ እኮ 46 ዘመን ፈጅተዋል ስለዚህ 46 ዘመን ፈጅቶ የሰራውን ቤተ መቅደስ በአንድ ቀን አፍርሱ በሶስት ቀን ማን ነው ዛሬው በአንድ ቀን አፍርሱት በሶስተኛውም ቀን ደግሞ አስነሳዋለሁ የምትል አንተ ማን ነህ አሉ ይላል እና በጣም ክፉ እኮ ነው እግዚአብሔርን ቃል አለመስማት በክፉ መተርጎም በመሰረቱ ክፉ ጠባይ ነው። እና ክርክር ያዙ ማለት ነው። ሌላ ተአምር እና አመፀኛ ትውልድ ተአምራትን ይሻል እንደተባለ ምልክትን አሳየን እንድናምን ባሉ እሱ ደግሞ ይህን ቤተ መቅደስ አፍርሱት ከሶስተኛውም ቀን በኋላ አስነሳዋለሁ አላቸው። እነሱ ግን የሰለሞን ቤተ መቅደስን የሚናገር መስሏቸው አርባ ስድስት ዘመን የፈጀውን የሰለሞን ቤተ መቅደስ አፍርሰውት በሶስተኛው ቀን እሰራዋለሁ አስነሳዋለሁ የምትል አንተ ማን አሉት። እሱ ግን የሚናገራቸው ስለ ስጋዊ መሆኑን ስለ ሞቱ፣ ስለ ስቅለቱ፣ ስለ ትንሳኤው አርብ ተሰቅሎ ሶስት ቀን ሶስት ሌሊት በከርሰ መቃብር አድሮ መግነስ ፍቱልኝ መቃብር ክፈቱልኝ ሳይል ሙስና መቃብር እንድል ነስቶ በሶስተኛው እንዲነሳ ይሄን አላስተዋሉም ነበር። ነገር ግን አስራ ሁለቱ ሐዋርያት ትንሳኤው በተፈጸመ ቀን ትዝ አላቸው ይላል። እነሆ ቤተ መቅደሱን አፍርሱት ከሶስተኛውም ቀን በኋላ አስነሳዋለሁ ያላቸው እንደ ፍርድ እንዲሆንባቸው፣ ምልክት እንዲሆንባቸው፣ እንደ ተአምር ሆኖ እንዲመለሱ ይሄን ቢነግራቸው እነሱ አላስተዋሉ። አስራ ሁለት ሐዋርያት ግን ጉዳዩ ትንሳኤ ክርስቶስ ሲፈጸም ገባቸው፣ ምስጢሩ ተረዱት። ስለ ቤተ መቅደስ የተናገረው ስለ ክርስቶስ ትንሳኤ መሆኑን አስተዋሉ ይላል እና ዛሬ ታላቅ በቤተክርስቲያናችን ተክሻናችን ምስጢር ያስተማረበት ነው። እግዚአብሔር አክብርልን እንግዲህ ቤተ ምኲራብ ለሰንበታት ለቤተ እግዚአብሔር ክብር የተነገረበት ትምህርት ስለሆነ የቅዱስ ያሬድ በረከት፣ ምክንያቱም ይሄን ስርዓት የሰየመልን እሱ ስለሆነ የቅዱሳን አበው ረድኤታቸው ከሁላችን ጋር ይሁን። የእግዚአብሔር ቸርነት አይለየን። የእመቤታችን ምልጃ ጸሎት ከሁላችን ጋር ይሁን። ስርዓት ጠብቀን እንድናስጠብቅ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር፣ አሜን።